ላሊበላ የፈረንሳይ መንግስት ብቻ ሳይሆን ፕሬዝዳንት ማክሮን እየጀ ነበር። አይቶ ተደንቆ ገንዘብ መድቦ ሙያተኛ መድቦ ስራ ጀምረናል። በጣም ብዙ ርቀት ሄዷል። አደናቃፊዎች ለመጨረስ ባያስችሉንም የፋሲል ቤተ መንግስትን ብትወስዱ ለመቶ ዓመታት ማንም ዞሮ አላየውም። ወደ ነበረበት ወይም ከዚያ በተሻለ አስውበን ሰርተነዋል። ሶፍመር ሌላው ምሳሌ ነው። አባጅፋር አለ። ሁላችሁም እምብዛም ሰምታችሁ የማታውቁት እነዚህ እንኳን ቢያንስ ይነገርላችኋል። በተወሰነ ደረጃ አላላኬላ ማንም ሰው እንደ ታሪክም የሚያውቁ አልነበረም። አላላኬላን የሞከርነው ነገር ታሪኮቻችን በየትኛውም ጫፍ ቢሆኑ የእኛ ስለሆኑ። መጥፋት የለባቸውም። ከትናንትና ጋር ያለን ጸብ መቆም አለበት። ትናንትና ጋር ስንጨቃጨቅ፣ ትናንትና ስንኖር፣ ዛሬን ሳንሰራ ትውልድ ልመናን እየተቀባበለ መቀጠል የለበትም የሚል ጽኑ እምነት ስላለ ነው። የእናንተን አመጣጥ በሚመለከት ይህንን ጋዘሪን በሚመለከት ግን ስለ ትውልድ ያለን እይታ በተደጋጋሚ ያልኩት በመጽሐፍቶቼም የተገለጹ አሁንም ደግሜ ማነሳላችሁ ሀገር በአንድ ትውልድ አይሰራም። አንድ ትውልድ ጀምሮም አይጨርሰውም። በየትኛውም ዓለም ያለ ሀገር የሚሰራው በትውልድ ቅብሎች ነው። ሀገር ብቻ ደግሞ አይደለም። ትውልድ ራሱም ሙሉ የራሱ ማንነት የለውም፣ የራሱ ስብእና የለውም። ትውልዶች በሶስት ይከፈላሉ። ስሪ እንላቸዋለን። ኤግዚት የሚያደርጓሉ። ኤግዚት የሚያደርጉት ትናንት የተከሏቸው ችግኞች የጣሏቸው አሻራዎች ያስቀመጧቸው ብሎኬቶች ብቻ ሳይሆኑ እሳቢዎችም አሉ። እነዚያ እሳቢዎች ኤግዚስት በሚያደርገው አሁን ባለው ውስጥ የግማሽ ማንነቱ ኤግዚት ከሚያደርገው የተወሰደ ነው። የኔ ግማሽ ማንነት ከኔ ቀደም ከነበሩ ሰዎች የተወሰደ ነው። ከነሱ የሰማሁት ነገር በሰብ ኮንሽስ ማይንዴ ይሰራል። ከነሱ ጋር ያየሁት ነገር በሳቢዎቼ ይሰራል፣ በጽሁፎቼ ይሰራል። ዝም ብዬ ትናንትናን ሙሉ በሙሉ ዘንግቼ ልፈጠር አልችልም። አሁን ባለኝ ማንነቴ ውስጥ 20 30 40 50% ትናንትና አለበት። ሶስተኛው ኢመርጅ የሚያደርግ ነው። ይሄ ዛሬ ውይይት ጨምሮ ነገ የሚፈጠር ሰው ከኛ የሰማውን ከኛ ያየውን ሳይወስድ ማንነቱን ሊቀርጽ አይችልም። ሶስቱ ኤግዚት የሚያደርገው ኤግዚስት የሚያደርገውና ኢመርጅ የሚያደርገው ጀኔሬሽን ቢፈልጉም ባይፈልጉም ደም ብቻ ሳይሆን እሳቤ ይጋራሉ። ያንን መካድ ነው መከራ የሆነብን። ትናንትናን ሰው ሲወቅስ እሱ ብቻውን ዛሬ ቆ ይመስለዋል። ዛሬ መቆም አይቻልም ብቻህን። ትናንትና በአንተ ላይ ጥላለው። ያን እያመን ስንሄድ ሀገር ለመስራት ያለን ብቃት ይሰፋል። አሁን ዛሬ የሀፓ ቅሬታ አለ የኦነግ ቅሪት አለ። የቲፒኤልኤፍ ቅሪት አለ። የኦፒዲዮ ቅሪት አለ። ብልጽግናዎች አሉ። ነን ፓርቲዚያን አሉ። ደህዴን አለ። ይሄ ቀላል ስብስብ አይደለም፣ እንደ ፓርቲ ስታዩት። እንደዚህ መነጋገር መቻል የቀሩትም ካሉ ጨምረን ለመነጋገር ምንድነው የሚያግደን ብሎ ማሰብ አስፈላጊ ነው። መነጋገር ይቻላል፣ መወያየት ይቻላል። እንዳንነጋገር የሚያደርጉን ነገርና እናንተም ባነሳቻቸው ሳቢዎች ውስጥ ግምት እንዲገባ የምፈልገው ነገር ግን ማንኛውም ኢኖቬሽን ማንኛውም ፈጠራ የፍልሚያ ውጤት ነው። ማንኛውም ፈጠራ ከፍልሚያ ውጭ እውል ሊሆን አይችልም። የዚያ ፍልሚያ መነሾ የነበረ ማንነት የነበረ ህልውና እሱን ሊያከስምና በአዲስ ማንነት የሚገለጥ ነገር ሲፈጠር ሁለቱ መካከል ውጊያ አለ። ለምሳሌ በኖኪያና በአፕል መካከል ውጊያ አለ። ኖኪያ ዝም ብሎ እጁን ሰጥቶ ለአፕል አለቀቅም ተፋልሟል። አንዳንድ 2 ዓመት የዛሬ 15 ዓመት እዚህ ያሉ ሰዎች ትላልቅ ስልጣን የነበራቸው ኖኪያ 6100 ለመያዝ የነበራቸውን ፍትጊያ ወደ ኋላ ማሰብ ነው። ዛሬ ከነሱ ለአንዱ ያችን ኖኪያ ገዝቼ ብሰጥ አትሳደብ ነው እንጂ የሚቀበለኝ ሰው የለም። ያ ኤግዚስተንስ የለም። ያ የሞተው ግን አዲስ ኢኖቬሽን ሲፈጠር፣ ስክሪን ተች ማርክ ሲጀመር በነበረ ፍልሚያ የተወለደ ነው። ፖለቲካም፣ ኢኮኖሚም፣ ሶሻል ኮንስትራክሽንም በእነዚህ ፍልሚያ ውስጥ ያልፋሉ። ይህን ናቹራል ነገር መቀበል ሰዎች ይቸገራሉ። ብትፈልጉም ባትፈልጉም ሲኒየር አመራሮች እዚህ ያላችሁ፣ ውጭም ያሉ እናንተ ነው የሚመስሉ ሰዎች ኤግዚት ማድረግ አይቀሬ መሆኑን አምኖ መቀበል ያስፈልጋል። ሁሌ አለሁ ማለት አይሰራም። ነበርክ፣ ትሄዳለህ። ኢመርጅ የምታደርጉ ደሞ አሁን ደሞ ኤግዚት የምታደርጉ ደሞ ሰዎች ስልጣን ላላችሁ ሰዎች ብትፈልጉም ባትፈልጉም እድለኛ ከሆናችሁ ብቻ ነው የዚህን ኤግዚት የሚያደርግ ሰው ቻንስ የምታገኙት። ብዙዎች አላገኙም፣ ግማሹ ሞቷል፣ ግማሹ ጠፍተዋል። እድለኛ ብቻ ነው ኖሮ የራሱን ስራም የልጆቹን ስራ ማየት የሚችለው። ኢመርጅ የምታደርጉም ደግሞ ይሄንን ፕሮሰስ ኢምብሬስ ከማድረግ ውጪ በዚህ መንገድ ከመሄድ ውጪ ሀገር እሰራለሁ ብሎ ማሰብ አይቻልም። ብዙዎች እናስባለን ይላሉ። ማሰብ መልካም ነገር ነው። ባሰቡት መንገድ መጓዝ ካልተቻለ ግን ልማትና ብልጽግና አይመጣም። ማንም ሰው መጥቶ ባሌ አምራል ስላለ ባሌ አይቀየርም። ባሌ አምራል ካለ በኋላ ያን እሳቤውን መጓዝ አለበት፣ መድከም አለበት። አይታችኋል፣ ትናንትና የነበረንን ጉዞ ኤቭሪዴይ እንደዛ መደከም አለበት። ከድካም ከልፋት ከላብ ውጪ ፍሬ ሊታይ አይችልም። ያሰብነውን መጓዝ ስንጀምር ውጤት እናያለን። ውጤት እናያለን። ኢትዮጵያ ውስጥ ሰላም የለም፣ ሰላም መቅደም አለበት መሰራት አለበት የሚል በተለያየ መንገድ ኮንሰርን ተነስቷል። ትክክል ነው። ሰላም ለልማት መሰረት ነው፣ ያስፈልጋል። ግን በግልጽ መናገር የምንፈልገው ነገር ዛሬ የኛ ምርጫ ምን እንደሆነ እዚህ ያላችሁ ሰዎች መገንዘብ አለባችሁ። ምርጫችን ምን እንደሆነ ካልገባችሁ መንገዳችን ለየቅል ነው የሚሆነው። ሁለት አርሶ አደሮች ነበሩ። አንደኛውም አርሶአደር፣ ሌላኛውም አርሶአደር ፈጣሪ ወይ እባክህን ዝናብ አዝንብ እያሉ ይለምናሉ። ሁለቱም ለእርሻቸው ዝናብ አስፈላጊ ስለነበረ። ነገር ግን አንደኛው እየለመነ ምናልባት ፈጣሪ ጸሎቴን ሰምቶ ያዘነበው እንደሆነ ብሎ ቦይ ይቀዳል፣ እየቆፈረ ይለምናል። አንደኛው ጠዋት ተነስቶ ይለምናል፣ ማታ ይለምናል። አይቆፍርም፣ ቦይ አላዘጋጀም ከሆነ ጊዜ በኋላ ኃይለኛ ዝናብ መጣ። ያ እየለመነ ይጠብቅ የነበረው መልስ አገኘ። ያ እየለመነ ይቆፍር የነበረው መልስ አገኘ። መልሱ ምንድነው? የመጀመሪያው አርሶ አደር ማሳውን በሙሉ ያ ኃይለኛ ዝናብ አጣጥቦ ወሰደበት። ለጸሎት ምላሽ አግኝቷል። ስላልተዘጋጀ ግን ተበልቷል። ይሄኛው ሁለተኛው እየጸለየ የቆፈረው ዝናቡ ሲመጣ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 እራሱም እንመኘውን ሰላም አናመጣም፣ አናጸናም። ሰላም ከልማት ውጭ አይጸናም። የባሌ ወጣት አሁን የጀመርነውን ስራ ካየ አይዋጋም፣ ያጓጓል ልማቱ። እኔ እንደማምነው እናንተም እንዳላችሁት የኢትዮጵያ ልማት ከጫፍ ጫፍ መሄድ አለበት። ከትግራይ ጫፍ እስከ ጋምቤላ ጫፍ መሄድ አለበት። ከትግራይ ጫፍ እስከ ጋምቤላ ጫፍ የሚሄደው ልማት ግን ዩኒፎርም ሆነ አይችልም። ሁሉም ጋር ሶፍመር የለማ ሁሉም ጋር ላሊበላ የለም፣ ሁሉም ጋር አክሱም የለም፣ ሁሉም ጋር አባጅፋ ቤተ መንግስት የለም። የእያንዳንዱን ከባቢ ጸጋ ለይተን አውቀን ማውጣት ስንችል ያ ደሞ ሲሰናሰል ሲደመር ኢትዮጵያን እንዳላችሁት እጅግ ያማረችና የበለጸገች ሀገር ያደርጋታል። ባሌ ቀደም ሲል እንዳነሳሁት በዞርኩባቸው አለማት ሁሉ አይቼ አላቅም ያልኩበት ምክንያት እኔ ተወልጄ ያደግኩበት አካባቢ በጣም ጫካ ነው። ቡና አለ፣ ደን አለ። ጫካ እኔ ብርቄ አይደለም ያድጌበታለሁ። ግን የኛ ጫካ ከባሌ ጫካ ጋር አንድ አይደለም፣ ይለያያል። ባሌ ውስጥ በሺህ ሄክታር በሄሊኮፕተር ሄዳችሁ የማትጨርሱት አስደማሚ እርሻ አለ። ይሄ ብዙ ቦታ አይታይም፣ ጅማ አይታይም፣ ወለጋ አይታይም። እርሻዎች አሉ ግን በሄሊኮፕተር ለረጅም ሰዓት ተጉዘህ የምታየው የምታየው ወጥ እርሻ አይታይም። በምግብ ራስ ለመቻል የሚያስችል ብቃት አለ ማለት ነው። ባሌ ውስጥ የዱር አራዊት ዲንሾ ብቻ ሳይሆን ሳነቴ ወተን፣ ቀይ ቀበሮን እና መሰል አዋፋት ትናንት እንዳያችሁት ያሉ የተለየ ደግሞ ዳይቨርሲቲ ይታያል እዛጋ። ታች ስትወርዱ ደሞ ሀረና አንበሳን ጨምሮ በጣም በርካታ ነገሮች አሉ፣ የዱር አራዊት አለ። ፈረሱ ይለያል፣ ከብቱ ይለያል፣ ዛፉ ይለያል። ፓልምትሪ እቺን ከምታክል እስከ መሎ ዛፍ ትሪ አለ። ቆማቹ ርቀቱን የማታዩትን ዛፍ በጣም ረጅም ዛፍና፣ በጣም አጭር ድዋርፍ ዛፎች ደሞ አሉ። ብዙ አገራት ሰመር ዊንተር እያሉ የከፋፈሉና በዊንተር ጊዜ በጣም በረዶ ሲሆንባቸው የሰመር ካምፕ ይሄዳሉ ወይም ሰመር ሃውስ እያሉ ይወጣሉ። ዊንተሩን ሬዚስት ማድረግ የማይችሉ፣ መካከለኛው ምስራቅ ደግሞ ሰመር በጣም ከባድ ስለሆነ ቀዝቀዝ ያለ ቦታ ፍለጋ ሌላ ሀገር ይሄዳሉ። ቪዛ ትኬት ምናምን ብለው አሁን ባሌ ሀገር ቢሆን የት ይሄዳል? በሀያ ደቂቃ ጉዞ ቅዝቃዜ አለ፣ በሀያ ደቂቃ ጉዞ ሙቀት አለ፣ በሀያ ደቂቃ ጉዞ ጫካ አለ፣ በሀያ ደቂቃ ጉዞ የሚያስደንቁ መስኮች እርሻዎች አሉ እዚሁ ብቻ በተለያየ ሲዝን ሊኖርበት የሚያስችል ነገር ፈጥሮ መኖር ይችላሉ ማለት ነው። ሁሉ አላቸው ላይ ሳነቴ ላይ ያየነው የቅዝቃዜ ቦታ ያላቸው ሀገራት ይኖራሉ። የኛ ዩኒክ ስጦታ ላይሆን ይችላል፣ ግን እዛ ያየናቸው 20፣ 30፣ 40 የሚጠጉ ክሬተር ሌኮች ምንም አይነት የሰው እጅ ያላረፈባቸው ትንሽዬ ብንሰራቸው ግን ምን ሊሆን እንደሚችሉ አስቧቸው። ክሬተር ሌክ በጣም ክሊን ውሃ ነው ያለው። ሳነቲ ተራራ እዚህ አካባቢ ላሉ ውሃዎች ሁሉ የውሃዎች እናት ነው ይባላል። ለምን እነዚያ የናቸው ሌኮች ትሩ ታይም ሲንክ እያደረጉ ነው፣ ሪቨር የፈጠሩት እነሱን። ካልጠበቅን ታች ውሃ አናገኝም ማለት ነው። ዛፎቹ ጫካዎቹ ልክ እንደሰው ሽበት አላቸው ተጠላልፈው ተዋህደው በጣም ብዙ ዳይቨርስ የሚያደርግ አይነት ስፔሺስ ያላቸው ወፎች፣ ዋይልድ አኒማልስ እና አትክልቶች አብረው ይኖራሉ። ባሌዎች ይሄን ምን ያክል ተገንዝበውታል ጥያቄ ነው። ኢትዮጵያ ምን ያክል ተገንዝበውታል ጥያቄ ነው። ለምን አልሰራንም ጥያቄ ነው። ቅድም ዳንኤል እንዳለው ብዙ መጠየቅ አለብን። አንድ ማወቅ ያለብን ነገር ግን ባሌዎች እዚህ ስፍራ ላይ የዛ 780 ዓመት በ60 ቋንቋ መድረሳ ያስቀሩ ነበር። በ60 ቋንቋ ከናይጄሪያ ጭምር ሰው መጥቶ እዚህ ቁርአን ይቀራ ነበር። በኦሮምኛ በአማርኛ ሳይሆን በ60 ቋንቋ ያስተምሩ ነበር። እዚህ ቦታ ላይ ትላልቅ ዑለማዎች ሼኮች ነበሩ። በሰሜን ያለውን የምንኩስና ቆሎ እየበሉ ቂጣ እየበሉ እውቀትን የመፈለግ ጉዳይ አጣጥለን፣ በደቡብ በምዕራብ ያለውን የኡለማዎች የአኗኗር ዘይ በዋሻ ውስጥ አይታቸዋል። ጪሱን እዚህ ዋሻ በምንኩስና የሚኖሩ ሼኮች ነበሩ ማለት ነው። ይሄንን ንቀን ራሳችንን ንቀን ማንን ልናከብር ነው የምንተጋው ነው? ብንፈልግም ባንፈልግም የታሪካችን አካል ነው። ይህም ታሪካችን ነው። ያም ታሪካችን ነው። ሁለቱም ለምቶ ሁለቱም መሸጋገር አለበት ብለን ካላሰብን በቀር አንዱ ወደን አንዱን ጠልተን አይሆንም፣ ሙሉ አያደርገንም። እና እዚህ ባሌ አካባቢ አንድ ታዋቂ ሼክ ነበሩ። ልጆቻቸውን ሁልጊዜ በምሳሌ ያስተምራሉ። እና ቁርአን የሚቀሩ መድረሳ፣ ቁርአን የሚቀሩ ልጆች በምሳሌ እያስተማሩ አንደኛው ልጅ አሁን አንተ ትኩስ ቡና ይዘህ መንገድ ብትጀምርና አንድ ሰው መጥቶ ካንተ ጋር ቢጋጭ ምን ያጋጥማል? ብለው ይጠይቃሉ። ምን ጥያቄ ያለው ቡናው ይደፋበታል ይላል። ያ ቡና ለምን ተደፋበት ብለው ሲጠይቁ ተማሪዎች ይለያያል ሃሳባቸው፣ ሰውየው የውር ድንብር ነው እያየ ስለማይጓዝ ነው። ትኩስ ነገር እየሳበቃ መጥቶ ተጋጨኝ ቢያይኖሩ አንጋጭም በጣም በርካታ መላምቶች ይናገራሉ። ሼኩ ግን አይደለም ተሳስታችኋል። አንተ የያዝከው ቡና ነው፣ ሲጋጭ ትኩስ ቡና ፈሰሰበት። የያዝከው ጤፍ ቢሆን የያዝከው ዱቄት ቢሆን የያዝከው ቡና ያልተፈጨ ብቻ ቢሆን የያዝከው ወርቅ ደግሞ ቢሆን ወርቅ ይደፋበታል ችግሩ አንተ የያዝከው ነገር ጋር ነው ያለው እዚህ የመጣን አመራሮች ለባሌ ህዝብ ምንድነው ይዘን የመጣ ነው ነው አንዳንዱ ቁጭት አንዳንዱ ተስፋ ሊሆን ይችላል ለባሌ አይን መገለጥ ወርቅ የሆነ ሀሳብ ይዘን ከመጣን ያን ሀሳብ ደፍተን ሄዳለን ቁጭት ብቻ ይዘን ከመጣን እኛም ተንገብግበን እነሱን እንዲቆጩ አርገን እንመለሳለን። ተስፋ ደሞ ካመጣን እንደዚሁ ነው። ሰው የያዘውን ነው የሚደፋው፣ የያዘውን ነው የሚሰጠው። መስጠት ያለብን ነገር ለትውልድ ሀገር እንዳለው ሊሰራ እንደሚችል ሊሰራ እንደሚችል ካስተማር ነው። እሱን ደሞ ወስዶ የተለወጠ ነገር ሊያመጣ ይችላል። በኔ ሂሳብ ዛሬ እኔና እናንተ ችግኝ ተክለናል። ችግኝ ተስፋ አለ። ይሄ ችግኝ ከኛ በኋላ ይመጣው ይኮተኩተዋል ከዚያ በኋላ የመጣው ያጠጣዋል። የሆነት ውድሙ ያርፍበታል። ለኛ ጥላ አይሆንም። ሶፍ ኡመር ላይ የጀመርነው ነገር ጨርሰ ነው። ለኛ ጥላ አይሆንም፣ ለልጆቻችን ግን ጥላ ይሆናል። ተስፋን ነው የምንዘራው፣ ሀሳብ ነው የምንዘራው። ዘራው ይሄን ሀሳብ ገዝቶ የተጋ የደከመ ሰው ደግሞ የተዋበ ነገር ለራሱም ለአፍሪካም ይፈጥራል። ተስፋ አደርጋለሁ እዚህ የሰሩ ሰዎች ወጣቶች ኢንጂነሮች እዚህ ያለው ቦታ የትም ዓለም ዩኒቨርሲቲ ብልካቸው ማንም ዩኒቨርሲቲ ሊያስተምራቸው አይችልም። እንዴት ቆመ ይሄ ነገር? እንዴት ፒላር ሆነ? ያኛው ብራንች፣ ያኛው ብራንች፣ ያኛው ብራንች እንዴት ተፈጠረ? ሰው በህይወት ዘመኑ ተመራምሮ አይጨርሰውም። ይሄን የተማረ ሰው እዚህ የሰራ ሰው ቅድም እንዳልኩት ላሊበላ ብንወስደው ፋጺ ብንወስደው የትም ብንወስደው እዚህ ባገኘው ልምድ ያን እያሰፋ እያሳደገ ሊሄድ ይችላል። እኔን ቦታ ማየው እንደ ትምህርት ቤት ነው። ይህም ቦታ ማየው ገና እንዳልነካ ነው ነገር ነው። ማዕድኑ እንዳልኩት ከዩራኒየም ጀምሮ ባይዘው ነዳጅም አለ የነዳጅ ምልክቶችም አግኝተናል። ባሌ ውስጥ በጣም በርካታ ማዕድኖች አሉ። ብዙ ኤክስፕሎር ባደረግን ቁጥር በህይወት ዘመናችን በሙሉ የምንማረው ጉዳይ ነው ያለው። ችግሩ እኛ ወደ ኋላ መለስን ለማየት ዝግጁ አይደለንም። የምንመኘው የሚጣፍጠው ማር ተቆርጦ የተዘጋጀው ማር ብቻ ነው። ማሩ ያለፈበትን መንገድ የሚፈልግ ኢትዮጵያ መፈጠር አለበት። አንድ ጣፋጭ ማር ለመብላት ሶስት አክተሮች ኢኳሊ ተናበው ካልሰሩ አይመጣም። አይታችሁ ከሆነ አንዳንዴ የሚመር ማር እንቀምሳለን። የሚመር ማር እና የሚጣፍጥ ማር መካከል ያለው ዲፍረንስ አንደኛው የንቦች ትጋት ነው። ንቦች መትጋት አለባቸው፣ ያ ማር ማር ሆኖ እንዲወጣ ሁለተኛው ንቦች እየሄዱ የሚቀስሙት አበባ እምቡጡ አበባ የአንደኛው የአበባ ዝርያ እና ሌላኛው የአበባ ዝርያ አንድ አይነት ማር አይሰጡም። ያ የእምቡጥ አበባ ጣፋጭ ማር የሚፈጥር ከሆነ ያን ቀስማ የሰራች ንብ የተሻለ ማር ታወጣለች። ሶስተኛውና ዋነኛው ግን የአርሶ አደሩ ትዕግስት ነው። ማሯ ስራ ጀምራ የማሩን ዱሬሽን የማሩን እድሜ መጠበቅ ተስኖት ቶሎ ቢቆርጥ ማሩን ያን ጣፋጭ ማር አያገኝም። ያገኝም የተጋች ንብ፣ መልካም አበባ እና ትዕግስተኛ አርሶአደር ናቸው። የሚጣፍጥ ማር መቅመስ የሚችሉት የሚተጋ ትውልድ የሚተጋበትና ኢንቨስት የሚያደርግበትን ቦታ የሚያቅ ትውልድ በትዕግስት የሚጠብቅ ማህበረሰብ ካለ የበለጸገች ኢትዮጵያን ማየት ይቻላል። አንዱ ሲጎል ግን የተሟላ አይሆንም፣ የተሟላ አይሆንም። በእኔ እምነት 2018 የተስፋ ብርሃን ጭላንጭል የሚታይበት ዓመት ይሆናል ብለን የተናገርነው አራት ዓመት አምስት ዓመት ሊሆን ይችላል ስልጣና ስንሰጥ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 ኤግዚት የምታደርጉ እድሜያችሁ ረዝሞ እንድታዩ። አሁን ደግሞ ኤግዚስት የምታደርጉ ልክ እንደ እንደትጉ ንብ እንድትሰሩ። ኢመርጅ የምታደርጉ ደግሞ አሁን ካለውም ካለፈውም ከታሪክም እንድትማሩ። ያን ደምረን ክህን የበለጸገች ኢትዮጵያን እናያለን። በአንድነቷ በብልጽግናዋ በታሪካዊ ቦታዎቿ ተመልሳ መጎናጸፍ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 ሌሊት ጀምሮ በጣም ሲያስጨንቀኝ ያደረው ነገር ፈጣሪ ይመስገን አይደለም፣ ይቅር በለን ነው። ውስጤ እንደዛ ይሰማኛል። ይቅር በለን አንተ። ውሃውም ሰታል መሬቱም ሰታል፣ ጫካውም ሰታል የቀረብን ነገር የለም። ይሄን ሁሉ ይዘን እኛንን ተስማምተን ተደማምጠን ማልማት ያልቻል ነው እና እባክህን ይቅር በለን ተቆጥተ ደግሞ እንደዚያ ሰነ አርሶአደር ማሳችንን ዝናብ እንዳይወስደው ምህረት ይብዛልን ብቻ ነው ጥያቄ ዛሬ ምክንያቱም ለማመስገን ብቃቱ የለኝም። እዚህ ሁሉ ነገር ላይ ተኝቼ በሴፍቲኔት የሚኖር የሚራብ ህዝብ ዜጋ ሆኜ ፈጣሪ ይመስገን ይሄን ስለሰራ እንምልበት ቋንቋ እንደበት የለኝም። ምህረት ብቻ ነው። ኢትዮጵያዊ ፈቅዶ ወዶ በገዛ ፈቃዱ ልመናን ጋብዞ እርዳታን ጋብዞ ችግርን ጋብዞ እጅና እግር አጣጥፎ የሚለመን ህዝብ መሆኑ ይቅር በለን ብቻ ነው የሚያስብለው ሌላ ምንም ቋንቋ የለኝም። የሱ ምረት ከተገኘ እኛ ከተጋን ግን ውጤት ይመጣል። እዚህ ያላችሁ ሲኒየር አመራሮች እዚህ ላይ የላችሁ ሲኒየር አመራሮች ፐርሰንቴጁ ይለያያል። አንዳንዶቻችሁ አምስት አንዳንዶቻችሁ ሶስት አንዳንዶቻችሁ አስር ሊሆን ይችላል ግን ሼር አላችሁ። በአሁኑ ትውልድ ውስጥ ሼር አላችሁ። ያ እንድታዩ የመጣችሁት ጠቅላችሁ አትውሰዱት፣ ቢኮዝ ብዙ ሚስ የተደረገ ነገር ተነበረ። ጠቅልላችሁም አትተውት የእናንተ ዘር ስላለ አሁን ያለውም ይሄን ይመን የትናንትናውም ይሄን ይመን የነገውም ይሄን ይመን ካለ ጥርጥር ኢትዮጵያ ትውልድ ተቀባብሎ የሚያጽናት ሀገር ትሆናለች። በትግራይ በአማራ በኦሮሚያ አንዳንድ አካባቢ የምናያቸው ያቸው ጉዳዮችም መልክ እየያዙ ይሄዳሉ። ኢትዮጵያ ውስጥ ዛሬ ልጠቅልል የሚለውም ኢትዮጵያን አላወቃትም ልገንጠል የሚለውም ኢትዮጵያን አላወቃትም። መገንጠልን መጠቅላልም አይሰራም። መስማማት፣ በትብብር ሁሉም ያለውን ሀብት እያወጣ እንዲህ ለማድርጎ መኖር ብቻ ነው የሚያዋጣው። ይህን መገንዘብ አለመቻል ነው ችግር ያመጣብን። ለምሳሌ ልገንጠል ብሎ ከሰሜን እስከ ደቡብ የተደራጀ ፓርቲ አለ። ከነዚህ ውስጥ አንዱም አንዱም ሀገሩን አያውቅም፣ ህዝቡን አያቅም፣ ባህሉን አያቅም የነጻርቃን ቲፒኤልኤፍ ልገንጠል በሚልበት ሰዓት እርግጠኛውኝ ነግራችሁ እነዚህ ወጣቶች በዛ ዘመን ትግራይን ባህሉን በደንብ አያቁትም። እልህና ቁጣን ያላቸው እንጂ የበቃ እውቀት አልነበራቸውም። ኦነግ ቅድም ሌንጮ እንዳለው እንኳን ኦሮሚያን መገንጠል ቀርቶ የትውድ ስፍራውን እንኳን በትክክል አያቀውም። ባሌን አያቅም። ሌላውም ነፃ አውጭ ይኸው ነው። የሶማሌውም የምናምኑ በትክክል ባህሉን አገሩን ሳያቅ ነው ነፃ ልውጣ ብሎ በጋራ መኖር ስንችል መከፋፈል ይሰበክ ነው ማለት ነው። ልጠቅልል ባዩም ዘመን አያቅም። አሁን ባሌ ይጠቀለላል አይጠቀለልም፣ እኮ ብትፈልግም ባትፈልግም አይቻልም። አለፈ ያ ታሪክ። ከኋላ ጋር መታሰር አያስፈልግም፣ ትቶ ዛሬ መኖር ያስፈልጋል። ምን ጠቀልላለ አታቅ፣ እንኳን ልጠቀል አታቀውም። ይህን ሰፊ ምድር፣ ይህን ሰፊ ህዝብ፣ ይህን ሰፊ ባህል ሰብስበህ አንድ ማድረግ አትችልም። ያለው ምርጫ ተከባብሮ። ተደማምጦ ተጋግዞ ተካፍሎ በጋራ መኖር እንደሆነ ማመን ነው። ያ ሲሆን ሰላማችን፣ ልማታችን ይመጣል። የእናንተ ኮንሰርን ይገባኛል፣ የኔም ኮንሰርን ነው። እኔ ግን እንደዚያ ሰነፍ ገበሬ ቁጭ ብዬ እባክህን ዝናባ ዝንብ ከሚሉት ጎራ አደለው። ዝናባ ዝንብ እያልኩ ቦይ የቆፈርኩ የሚጠብቀው በዚያ መንገድ ነው። የኢትዮጵያ ችግር ተጠቅሎ ይጠፋል ብዬ የማምነው ትንሽ። አምሳ አካባቢ ደረሳችሁም እንድትቆዩ ጸሎቴ ነው ያኔ ስንገናኝ በአፍሪካ አንደኛ ኢኮኖሚ የበለጸገች የማትቸገር የምትረዳ ኢትዮጵያን በጋራ እንደዚሁ ደግሞ እንወያያለን። ይህ ተስፋ አደርጋለሁ። እጅግ አድርጌ አመሰግናለሁ። በጣም ደስ ብሎኛል። ይሄ ባህል ይቀጥል፣ ይደግ፣ ይመንደግ ብቻ ነው ማለት የምፈልገው። በሌላ ጊዜ ደግሞ ስንገናኝ እንደዚሁ እንወያያለን። ስለነበረን ቆይታ እጅግ አድርጌ ያመሰግናለሁ።